በስም አብ ወልድ ወንፈስ ቅዱስ አህዱ አምላክ አሜን። ዛሬ ሰኔ 12 የቅዱስ ሚካኤልን በዓል ምክንያት በማድረግ የመላእክትን ተራዳይነት እና ምልጃ እናነሳለን። አብራችሁን ቆዩ። አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል፣ በክንፎ ሸፍኖ በቤቱ አሳድ መላእክት የሚለው ቃል የግእዝ ቃል ሲሆን ሁለት ትርጉሞች አሉት። አንደኛ መላእክት መልእክተኞች ወይም ተላላኪ የሚለው ትርጉም ሲኖረው ይህንንም በዘፀአት ምዕራፍ 23 ቁጥር 26 ላይ እንዲሁም በሉቃሰን ምዕራፍ 19 ላይ መረዳት እንችላለን። ሁለተኛው ትርጉም አለቃ ገዢ ማለት ነው። ይህ ደግሞ ለሰው የሚሰጥ ስያሜ ነው። በሮሜ ምዕራፍ 8 ቁጥር 38፣ በአንደኛ ቆሮንጦስ ምዕራፍ 4 ቁጥር 9 ላይም በምናነበው መረዳት እንችላለን። ሰይጣንና ሰራዊቱ የወደቁ መላእክት ይባላሉ። እነዚህም የወደቁ መላእክት ሰዎችን ወደ ክፋት የመምራትና የመፈተን ተግባር ያከናውናሉ። በመጽሐፍ ቅዱስ ውስጥ መላእክት በተለያዩ መጠሪያዎች ተጠርተዋል። ይህም የተሰጣቸውን ተግባር ማንነት ወይም ማዕረግ የሚያመለክት ነው። ከእነዚህ ውስጥ ዋና ዋናዎቹን ብንመለከት አንደኛ መላእክት ተብሏል። ይህም በጣም የተለመደው መጠሪያ ሲሆን የግሪክ ቃል አንጀሎስ ከሚለው የመጣ ነው። ትርጉምም መልእክተኞች ወይም ተላላኪ ማለት ነው። ለምሳሌ እነሆ የእግዚአብሔር መላእክት በላዩ ሲወጡና ሲወርዱ አየው ተብሎ በዘፍጥረት 28 12 ላይ ተጽፎ እናነባለን። የእግዚአብሔር መልአክ በፊቱ ይሄዳል ዘጸአት 23 20 ላይም እናነባለን ሁለተኛው ትርጉሙ ሁለተኛው መጠሪያቸው ቅዱሳን ይባላሉ። መላት ከኃጢአት የራቁ ንጹሐንና ለእግዚአብሔር የተቀደሱ በመሆናቸው በዚህ ስም ይጠራሉ። በመጽሐፍ ቅዱስ ውስጥ ብዙ ቦታ እናገኘዋለን። ለምሳሌ እግዚአብሔር በብዙ ሺህ ቅዱሳን መጣ ይላል በዘዳግም 33 ሁለት ላይ ሌላው የሰው ልጅ በብሩክ በክብር ሁሉ ከቅዱሳኑ መላእክት ጋር መጣ ይላል ማርቆስ 8፥38 ላይ። ሌላው መጠሪያቸው የእግዚአብሔር ልጆች ሰነፍኮር ተብለው ይጠራሉ። ይህ መጠሪያ ከመላእክታዊ ተፈጥሯቸው ወይም ከእግዚአብሔር ጋር ካላቸው ቅርርብ የሚመጣ ሊሆን ይችላል። ለምሳሌ በመጽሐፍ ቅዱስ ማስረጃ ብንመለከት የእግዚአብሔር ልጆችም ወደ እግዚአብሔር ሊቆሙ በመጡ ጊዜ ሰይጣንን በመካከላቸው መጣ በዩም ራፋን ቁጥር ስድስት ላይ ተጽፎ እንደምናነበው ሌላው መጠሪያቸው ሰራዊት ይባላሉ። ይህ የሚያመለክተው የመላእክትን ብዛትና ሰራዊትነት ነው። የሰማይ ሰራዊት ወይም የጌታ ሰራዊት ተብለው ይጠራሉ። ለምሳሌ ስፍራውም ለሙሴ ተገለጠለት። እነሆም በወንዙ ማዶ ብዙ ሰራዊት ነበሩ። ኢሳያስ 5 14 ላይ ሌላ አስረጅም እንመለከት። የሰማይ ሰራዊት ሁሉ በዙሪያው ቆመው ነበር ይላል። አንደኛ ነገስት ምዕራፍ 22 ቁጥር 19 ላይ ሌላ መጠሪያቸው አገልጋዮች ይባላሉ። መላእክት የእግዚአብሔርን ፍቃድ የሚያፈጸምና የሚያገለግሉ በመሆናቸው በዚህ ስም ተጠርተዋል። በምሳሌ በመጽሐፍ ቅዱስ ብንመለከት ሁሉ መዳንን ይወርሱ ዘንድ ስላሉት ስለነዚያ ለማገዝ የተላኩ አገልጋዮች አይደሉምን? ተብሎ በዕብራውያን ምዕራፍ 1 ቁጥር 14 ላይ ተገልጿል። ሌላው መጠሪያቸው ከዋክብት በመባል ነው። በአንዳንድ የመጽሐፍ ቅዱስ ክፍሎች በተለይም በትንቢታዊ መጽሐፍት ላይ መላእክት ብርሃን ናቸውና በስፍራቸው ምክንያት ከዋክብት ተብለው ተጠርቷል። መጽሐፍ ቅዱሳዊ አስረጂ ብንመለከት የማለዳም ከዋክብት በአንድነት ሲዘምሩ፣ እግዚአብሔርም ልጆች ሁሉ በደስታ ሲጮሁ ተብሎ በኢዮ ምዕራፍ 38 ቁጥር 7 ላይ ተገልጿል። ሌላ ጅራቱም የሰማይን ከዋክብት ሲሶን እየጎተተ ወደ ምድር ጣላቸው በራእይ ምዕራፍ 12 ቁጥር 4 ላይ ይህ ክፍል ስለ ዲያብሎስና ስለ ወደቁት መላእክት ሲናገር ነው። ሌላኛው መጠሪያቸው ዙፋናት፣ ጌትነቶች፣ አለቆች፣ ስልጣናት በመባል ነው። እነዚህ የመላእክትን የተለያዩ ማዕረግና ኃይል የሚያሳዩ መጠሪያዎች ናቸው። በተለይም ቅዱስ ጳውሎስ በመልእክቶቹ ይጠቀምባቸዋል። ለምሳሌ በሰማይና በምድር ያሉትን ከሚታዩትና ከማይታዩት ዙፋናትን ቢሆኑ ወይም ጌትነቶች ቢሆኑ ወይም አለቆች ቢሆኑ ወይም ስልጣናት ቢሆኑ ሁሉ በእርሱ ተፈጥሯል። ቆላስይስ ምዕራፍ 1 ቁጥር 16 ላይ እንደተገለጸው፣ ሌላ መጠሪያቸው ጠባቂ መላእክት ነው። ምንም እንኳን ይህ ቃል በቀጥታ መጽሐፍ ቅዱስ ውስጥ ባይገኝም፣ እግዚአብሔር ለመላእክቱ ሰዎችን የመጠበቅ ተግባር እንደሰጣቸው በግልጽ ተገልጿል። ለምሳሌ ከእነዚህ ከተናናሾቹ አንዱ እንኳን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማይ ሁልጊዜ በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁ ተብሎ በማቴዎስ 18 ቁጥር 10 ላይ ተገልጿል። ሌላም እግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ተብሎ በመዝሙር 34 ቁጥር 7 ላይ እንደተገለጸው፣ የመላእክትን ባህሪያት ስንመለከት መላእክት መንፈሳውያን ፍጥረቶች ናቸው። የማይሞቱ ናቸው። ኃያላን ናቸው። ጥበበኞችና አስተዋይ ናቸው። ቁጥራቸው እጅግ ብዙ ነው። ፈጣን ናቸው። ፍቃድም አላቸው። የማይመገቡና የማይዋለዱ ናቸው። የማይጋቡና የማይዋለዱ ናቸው። ቅዱሳን ናቸው። አገልጋዮች ናቸው። እነዚህ ሁላ ባህርያት መላእክትን ይገልጿቸዋል። ጠብቆ አሳድጎ ከልጅነቴ አባት የሆነ ሚካኤል አባቲ ይለይብኛል፣ ሚካኤል ይለይብኛል፣ በክንፎ ሸፍኖ በቤቱ አሳድጎ። በክርስትና እምነት ውስጥ ቅዱስ ሚካኤል ከታላላቅ የመላእክት አለቆች አንዱ ነው። ስሙ ሚካኤል ማለትም ማን እንደ እግዚአብሔር የሚል ፍቺ ያለው ሲሆን ይህ ስያሜም እግዚአብሔርን ከማንም በላይ ከፍ ከፍ የሚያደርግና ለስሙ ክብር የሚቀና መሆኑን ያሳየናል። ቅዱስ ሚካኤል በመጽሐፍ ቅዱስና በቅዱሳን ትውፊት ፊት በእግዚአብሔር ፊት ከፍተኛ ስፍራ ያለው መልአክ ነው። መጽሐፈ ዳንኤል ምዕራፍ አስር ላይ ከዋነኞቹ አለቆች አንዱ ሚካኤል የረዳ መጣ ተብሎ ተጠቅሷል። ይህ የሚያሳየው በእግዚአብሔር መንግሥት ውስጥ ትልቅ ሥልጣንና ኃላፊነት የሰጠው መሆኑን ነው። እርሱ የሰራዊት መላእክትን የሚመራ የእግዚአብሔርን ትእዛዝ የሚፈጽምና ለቅዱሳን የሚቆም ታላቅ መልአክ ነው። በራእየ ዮሐንስ ምዕራፍ 12 ላይ ሰይጣን ከሰማይ ወደ ምድር በተጣለ ጊዜ ቅዱስ ሚካኤል ከመላእክቱ ጋር ሆኖ ከዘንዶ ጋር እንደተዋጋ ተገልጿል። ይህ የድል ይህ ድል የእግዚአብሔርን ህዝብ ከክፉ ኃይላት የሚከላከል በእግዚአብሔር ፍቃድ የሚዋጋና ድል የሚያደርግ ጀግና መልአክ መሆኑን ያሳያል። እርሱ የእግዚአብሔርን ክብር ስልጣንን፣ የማይቀበሉትን የሚገስጽና የሚያስገድር ነው። በቋሳ አድጎ ከልጅነቴ አባት የሆነ ሚካኤል አባት ቅዱስ ሚካኤል ለሰው ልጆች ካለው ልዩ ፍቅር የተነሳ በተለያዩ መንገዶች ረድኤቱን ያደርጋል። እርሱ የእግዚአብሔርን ሕዝብ የሚጠብቅ መልአክ ነው። በዳንኤል ምዕራፍ 12 ላይ በዚያ ዘመን ሳለ ሕዝብ ልጆች የሚቆሙ ታላቅ አለቃ ሚካኤል ይነሳል ይላል። ይህ ማለት በችግር ጊዜያት የእግዚአብሔርን ሕዝብ ከጥቃትና ከክፉ መናፍስ ይጠብቃል ማለት ነው። በጸሎት ስንጠራው ቅዱስ ሚካኤል ከእኛ ጋር ሆኖ የጠላት ኃይሎችን ይዋጋል። ብዙ ሰዎች በእርሱ አማላጅነት እና ረድኤት ከበሽታ እንደዳኑ፣ ከሞት እንዳመለጡ፣ ከጥቃት እንደተጠበቁ ይመሰክራሉ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቅዱስ ሚካኤልን ከክፉ ነገር ሁሉ እንደጠበቃቸው በመለመን ይጠራሉ። እርሱ ለሚተማመንበት ሁሉ ፈጣን ረዴት መልስ የሚሰጥ መልአክ ነው። ከረዴቱ በተጨማሪ ቅዱስ ሚካኤል በእግዚአብሔር ፊት ለሰው ልጆች የሚያደርገው አማላጅነት አለ። ቅዱሳን መላእክት በእግዚአብሔር ፊት ስለኛ ጸሎት ያቀርባሉ። በራእየ ዮሐንስ ምዕራፍ 8 ላይ ሌላም መልአክ መጣና በአልታሪያው ፊት ቆመ፣ ብዙ ዕጣንም ተሰጠው ከቅዱሳንም ሁሉ ጸሎት ጋር በወርቅ መሰዊያው ላይ ያቀርብ ዘንድ ተብሎ ተጽፏል። ይህ ቅዱስ ሚካኤልም ጸሎታችንን ወደ እግዚአብሔር የሚያደርስና በእኛ ምትክ የሚማልድ መሆኑን ያሳየናል። እኛ ደካሞች ነን፣ ኃጢአተኞች። ኃጢአታችንም ብዙ ነው። በቀጥታ ወደ እግዚአብሔር ለመድረስ ስንከ ስለሚከብደን ቅዱስ ሚካኤል በጽድቅ ህይወቱና በእግዚአብሔር ዘንድ ባለው ሞገስ ምክንያት ስለኛ ይማልዳል። እርሱ በእግዚአብሔር ፊት ለእኛ ይቆማል። ድካማችንንና ስህተታችንን ተመልክቶ ምረት እንዲደረግልን ይለምናል። ይህ ማለት ግን በቀጥታ ወደ እግዚአብሔር መጸለይ አይቻልም ማለት ግን አይደለም። ይልቁንም የመላእክት አማላጅነት የጸሎታችንን ጉለት ይሞላል፣ ለእኛም የበለጠ ምረት እንድናገኝ ይረዳል። ቅዱስ ሚካኤል በእግዚአብሔር ኃይል ያደረጋቸው ታምራት በርካታ ናቸው። እነዚህ ታምራት በመጽሐፍ ቅዱስ ውስጥ በቤተ ክርስቲያን ታሪክና ትውፊት፣ እንዲሁም በብዙ አማኞች ህይወት ውስጥ ተመዝግቦ ይገኛሉ። ከነዚህም ጥቂቶችን ብንመለከት በመጽሐፍ ቅዱስ ውስጥ ዘንዶ ወይም ሰይጣን ከሰማይ መጣ አለው። ይህ ምናልባት የቅዱስ ሚካኤል ታላቅ ዋነኛ ተአምር ነው። በራእየ ዮሐንስ ምዕራፍ 12 ከቁጥር 7 እስከ 9 እንደምናነበው በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከእንግዲህ ወዲህ በሰማይ ስፍራ አልተገኘለትም። ታላቁም ዘንዶ እርሱም ዲያብሎስ እና ሰይጣን የሚባለው የዓለምን ሁሉ የሚያስተው ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ይህ ድርጊት የክፋት ኃይልን ድል ማድረግ የሚችል የእግዚአብሔር ኃይል መገለጫ ነው። ሌላ ለትራይ ልጆች መቆሙ ነው። በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ዘመን ስለ ህዝቡም ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል ከዚያም ወዲያ ሕዙ ከሆኑ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ አልነበረም፣ የጭንቅ ዘመን ይሆናል። በዚያ ዘመን ከመጽሐፍት የተጻፈ ሁሉ ህዝቡ ይድናሉ ተብሎ ተጽፏል። ይህ የሚያሳየው በእግዚአብሔር ፈቃድ የእርሱን ህዝብ ከጠላቶቹ መጠበቁና መርዳቱ ነው። ምንም እንኳን ይህ በቀጥታ ታምር ባይባልም መለኮታዊ ጣልቃ ገብነት የሚያደርግ ታላቅ ድርጊት ነው። ሌላው የሙሴን ስጋ በተመለከተ ከዲያብሎስ ጋር መከራከሩ ነው። በይሁዳ መልእክት ቁጥር ዘጠኝ ላይ ዋናው መልአክ ሚካኤል ግን ከዲያብሎስ ጋር ሲከራከር፣ ስለ ሙሴ ሥጋ ሲጣላ የስድብን ፍርድ ሊናገረው አልደፈረም፣ ነገር ግን ጌታ ይገስጽ አለው ተብሎ ተጽፏል። ይህ ሰይጣን የእግዚአብሔርን እቅድ እንዳያደናቅፍ ቅዱስ ሚካኤል እንዴት እንደተከራከረ ያሳያል። በቤተክርስቲያን ታሪክና ትውፊት የተመዘገቡ ተአምራትን ባጭሩ ብንመለከት ከበሽታ መፈወስ አንደኛው ነው። ቅዱስ ሚካኤል በተለያዩ ታሪኮች ውስጥ ሁማንን እንደፈወሰ ይታመናል። ለምሳሌ በቁስጥንጥንያ ታሪክ ውስጥ በታላቁ ንጉሥ ቆስጠንጢኖስ ዘመን በኤዣ ማይናር በፍርጊያ የነበረው ቼኖ ገዳም ውሃ ቅዱስ ሚካኤል ታምር ያደረገበት ቦታ እንደሆነ ይነገራል። እዛ ከሚፈልቀ ውሃ ብዙ ሰዎች ተፈውሰዋል። ሌላው ከጥፋት መታደግ ነው። በብዙ ገዳማትና ቤተክርስቲያናት ታሪክ ውስጥ ቅዱስ ሚካኤል ከእሳት፣ ከጎርፍ፣ ከጦርነትና ከተለያዩ አደጋዎች ሰዎችንና ቦታዎችን እንደጠበቀ ይነገራል። በተለይ በቾኔ ታሪክ በሌላ አምላክ ያምን የነበረ ሰው ውሃውን በመቀየር ገዳሙን ሊያጠፋ ሲሞክር ቅዱስ ሚካኤል በድንጋይ በመምታት የውሃውን መንገድ ቀይሮ ገዳሙን እንዳዳነው ይነገራል። ሌላው ከክፉ መናፍስ ማስወጣት ነው። ቅዱስ ሚካኤል ከዳብሎስ ጋር የተዋጋ መልአክ በመሆኑ ሰዎችን ከክፉ መናፍስ ማስወጣት እና ከዳብሎስ ተጽዕኖ ነፃ ማውጣት የሚችል ኃይል እንዳለው ይታመናል። ብዙ አማኞች በጸሎት ወደ እርሱ በመጠየቅ ከክፉ መናፍስ ተጽዕኖ እንደወጡ ይመሰክራሉ። ሌላው በጦርነት ድል ማግኘት ነው። አንዳንድ ታሪክ ዘገባዎች እና ወታደራዊ ትውፊቶች እንደሚነግሩን ቅዱስ ሚካኤል ለእግዚአብሔር ፈቃድ በሚደረጉ ጦርነቶች ውስጥ ወታደሮቹን እንደረዳና ድል እንዲያገኙ እንዳደረገ ይገልጻሉ። ለምሳሌ የፈረንሳዊያ ጆአን ኦፍ አርክ በራይ በቅዱስ ሚካኤል መመሪያ እንደተቀበለች ትናገር ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 12ን በታላቅ ድምቀት የቅዱስ ሚካኤል ዓመታዊ ክብረ በዓል ሰኔ 12 ስድስት ምክንያቶች አሉት። የመጀመሪያው ሊቀ መላእክት ቅዱስ ሚካኤል በመላእክት ሁሉ ላይ አለቃ ሆኖ የተሾመበት ዕለት ነው። አስተውሉ፣ የተሾመበት ዕለት ነው። ሁለተኛው ደግሞ ግብፅ ውስጥ ቅዳሴ ቤቱ የተከበረበት ዕለት ነው። ወይም ደግሞ ቤተ ክርስቲያኑ ታንጾ የከበረበት ዕለት ነው። ሦስተኛው ምክንያት ደግሞ ቅድስ ጻፎሚያን ሊቀ መላእክት ቅዱስ ሚካኤል የረዳበት ዕለት ነው። ቅዱስ ባህራንን እንደዚሁ የጎበኘበት ዕለት ነው። አምስተኛው ደግሞ ቅዱስ ላሊበላን ወደ ሰማይ ማሳረጉ የምንማርበት ነው፣ ወይም ደግሞ ያሳረገበት ዕለት ነው በዚህ ቀን ማለት ነው። ስድስተኛው ምክንያት ደግሞ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነው። ይህ ዕለት ማለት ነው። አሰው ለእግዚአብሔር ይጽፍ። ስለዚህ በእነዚህ ስድስት ምክንያቶች ዛሬ ሰኔ 12 ቀን ላይ የገናናው መልአክ የሊቀ መላእክት የቅዱስ ሚካኤልን አመታዊ ክብረ በዓል እናከብራለን ማለት ነው። በአጠቃላይ ሰኔ 12 ቅዱስ ሚካኤል ለእግዚአብሔር ታማኝነቱንና ለሰው ልጆች ያለውን የማይለወጥ ፍቅርና ረድኤት የምናስታውስበት የምናከብርበትና የምንዘክርበት ዕለት ነው። መእመናን በዚህ ዕለት በታላቅ ዝግጅትና ደስታ ታቦቱ ወጥቶ የቅዱስ ሚካኤል ታምራትን በማሰብ ያከብራሉ። ወስባት ለእግዚአብሔር ወለ ወላዲቱ ድንገል ወለመስቀሉ ክቡር አሜን። ይቆየን። በበቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፎ ሸፍኖ በቤቱ አሳድጎኛል።